በጠንካራ በታታሪ ህዝቦች መገኛ ወልቂጤ ከተማ እንገኛለን። በወልቂጤ የአረፋ አከባበር ምን ይመስላል የሚለውን ከወልቂጤ ከተማ አስተዳደር ጋር በጋራ በመሆን ልዩ ፕሮግራማችንን ወደ እናተ እያደረስን ነው። በእያላችሁበት መልካም ቆይታ ይሁን። በአባቶች ዱዓ እርድ ፕሮግራሙ ሊጀመር ነው። ኢድ ሙባረክ እንላለን። ቆይታችሁ ከኛ ጋር ይሁን።

ውድ ተመልካቾቻችን ወልቂጤ ከተማ ላይ በዓልን ባማረ መልኩ እያከበርን ነው። እንደዚህ ተሰባስበን ሙስሊሙ፣ የእስልምና እምነት ተከታይ ያልሆነው ኦርቶዶክሱ በጋራ አረፋን በጉራጌ ወልቂጤ እያከበርን እንገኛለን። በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። ኢድ ሙባረክ። تقبل الله منا ومنكم عيد በእስልምና በከፍተኛ ድምቀት ከሚከበሩ በዓላቶች ኢድ አል አድሃ አረፋ አንዱ ነው። ወደ እኛ ጋር ሲመጣ ደግሞ እንደ ማህበረሰብ በጣም ልዩ የሚያደርገው በዓል ነው። በጣም ሁለት ትልልቅ በዓላቶች በጉራጌ ዞን ማህበረሰብ የሚከበሩ በዓላቶች ናቸው። አንደኛው መስቀል ሲሆን ሁለተኛው አሁን ከፊት ለፊታችን ያለው አረፋ ነው ማለት ነው። አረፋ ከሃይማኖታዊ ትውፊቱ ባሻገር ባህላዊም ትርጓሜ ያለው ነው። እኛ ጋር የሙስሊም ተወላጆች ከቤተሰባቸው ርቀው ከማህበረሰቡ ርቀው በተለያዩ የሀገራችን ክፍሎች እንዲሁም ከሀገርም ውጭም ሆነው አመቱ ሙሉ ሲሰሩ ሲነግዱ ሲወጡ ሲወርዱ ይቆዩና የዓመት አረፋን ጠብቀው በተለየ ድምቀት ወደ ቤተሰባቸው የሚመጡበት በዓመት አንድ ይብ ከቤተሰባቸው የሚገናኙበት ትልቅ በዓል ነው ማለት። ተቀበለ ላሁ ሚና ወሚንኩም፣ ዒድ ሙባረክ ዓለይና ወዓለይኩም። ተቀበለ ላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ተቀበለ አላሁ ሚና ወሚንኩም። ዒድ ሙባረክ ዓለይና ወዓለይኩም። አረፋው ገና ከአንድ ወር በላይ ሲቀረው ጀምሮ በተለየ መልኩ የቅድመ ዝግጅት ስራ የሚሰራበት ነው። ወንዶች እንጨት በመፍለጥ አጥር ግቢያቸው፣ አካባቢያቸው በማስዋብ ቤታቸው በማስዋብ ከወንድ የሚጠበቀውን ስራ በመስራት ለርድ የሚሆን ዝግጅት በማድረግ የሚጠብቁበት፣ ሴቶች እናቶቻችን እንሰት በመፋቅ ቆጮ በማዘጋጀት ቤታቸውን በማስዋብ ግቢያቸውና አካባቢያቸውን በማስዋብ አስቀድሞ ገና አረፋ ብዙ ወራቶች ሲቀሩት ውጆ በመሰብሰብ ቅቤ በማዋጣት የቅቤ ቁብ በመጣል ለአረፋ የሚሆን የክትፎ ቅቤ በማዘጋጀት ብቻም አይደለም። ያላገቡ ለትዳር የደረሱ ሴትና ወንዶች አረፋን ጠብቀው የሚጋቡበት እንደዚሁም ተጋብተው ለረዥም ጊዜ ቤተሰባቸው ያልጠየቁ ለመልስ የሚመጡበት ብቻም አይደለም። በአረፋ በዓል ተቀበለ ላሁ ሚና ወሚንኩም

ክብራትና ክብራን ውድ ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን 1446ኛውን የኢድ አልአዳ አረፋ በዓል በጉራጌ ዞን ወልቂጤ ከተማ በማዕከላዊ ኢትዮጵያ በስራ ወዳድ በጠንካራ በታታሪ ሕዝቦች መገኛ ወልቂጤ ከተማ እንገኛለን። በወልቂጤ የአረፋ አከባበር ምን ይመስላል? የሚለውን ከወልቂጤ ከተማ አስተዳደር ጋር በጋራ በመሆን ልዩ ፕሮግራማችንን ወደ እናተ እያደረስን ነው። በያላችሁበት መልካም ቆይታ ይሁን። በአባቶች ዱአ እርድ ፕሮግራሙ ሊጀመር ነው። ኢድ ሙባረክ እንላለን። ቆይታችሁ ከኛ ጋር ይሁን።

ከሌላ ጊዜ ማህበራዊ ኑሮ ወጣ ባለ መንገድ የሌላቸውን በመርዳት በመደገፍ ወዳጅ ዘመድ ሰብሰብ በማለት ቅርጫ በመከፋፈል የሻኛ ቀን በመጠበቅ ሩቅ ያሉ ዘመዶች የሻኛ ዕለት በመገናኘት ከረዥም ጊዜ በኋላ በጋራ በማሳለፍ ሙስሊም ክርስቲያን ሳይባል ክርስቲያኑም የአረፋ ዕለት እየመጣ የእርድ ዕለት በመክፈፍ በማገዝ አብሮ ቡና በመጠጣት አብሮ ማህበራዊ ጉዳዩ በማሳለፍ በጣም በልዩ ትርጉም የሚከበር በዓል ነው ማለት ወዶልን ለእኛ አብልጦ ከቀናት መሃል ልዩን መርጦ ውሎን ሚያሳምር ከወዳት ዘመን የደስታችን ከን ዛሬ ነው። ይሄ በዓል በዓመት በጉጉት የምንጠብቀው ማህበረሰባችን በጉጉት የሚጠብቀው ከፍተኛ የሆነ ኢኮኖሚያዊ ፋይዳ ያለው ከፍተኛ የሆነ ማህበራዊ ፋይዳ አለው። ብቻም አይደለም ፖለቲካዊም ፋይዳ ያለው ትልቅ በዓል ነው ማለት ነው። እንደ ኢኮ ቱሪዝም ስንወስደው ይሄ ትልቅ በዓል ነው። እንደ በዓልነቱ ብቻ ሳይሆን በኢኮኖሚው ራሱ ትልቅ አሻራ የሚያስቀምጥ ነውና እኛ ከተማችን አይታችሁት ከሆነ እንቅስቃሴው የሚገበያየው፣ የሚሸጠው፣ የሚገዛው በጣም ብዙ ነው። ይሄን ደግሞ በዓል ለማየት ደግሞ ከተለያየ ቦታ የሚመጡ እንግዶች ደግሞ አሉ እና እነዚህ እንግቶት እሴታችን፣ ሰው ማክበር፣ ሰው መቀበል፣ ፍቅር ነን ብለን ነው የምንሰብከው ና ይህን በትልቅ የምናሳይበት በዓል እንደሆነ ነው የምንረዳው። እየሰራን ያለነው እሱ ነው። ወልቂጤ ከተማ ያላትን ጸጋ በቅጡ በመረዳት እንዲሁም ወልቂጤ ከተማ የጉራጌ ማህበረሰብ የቆረቆራት አንጋፋ ከተማ ናት። ጥረው ግረው ሰርተው መቀየርን የሚያስተምሩ ልጆች የገነቧት ከተማ ናት። አሁንም እነዚህ ልጆች መጥተው እዚህ እንዲያለሙ ትፈልጋለች። ወልቂጤ ኑ አልሙኝ ስትል ብሔር አጠይቅም። ኑ አልሙኝ ስትል ዘርን አጠይቅም፣ እምነትን አጠይቅም ወልቂጤን ሊያለማ የሚችል በርግጥም የወልቂጤን ብልጽግና የሀገር ብልጽግና የመቀየር የማረጋገጥ ፍላጎት ያለው ከሀገር ውስጥም ከሀገር ውጭም ያለው የትኛውም አልሚ ይሄን ሚዲያ የሚከታተል አካል ሲመጣ በራችን ክፍት እንደሆነ ለማረጋገጥ ወዳለሁ። በበቂ ሁኔታ የመሬት ዝግጅት አለን። ሳይቶች ለይተን የኢንዱስትሪ የሚሆኑ አካባቢዎች ለኢንዱስትሪ በተለየ መልኩ ክላስተር በሆነ መንገድ እያዘጋጀን ያለንበት ሁኔታ አለ። የተዘጋጀማል በተመሳሳይ በአገልግሎት ዘርፍም በተለይ በሆቴል በጣም ሰፊ የሆኑ ቦታዎችን ክፍት አድርገን ጥሪ እያደረግን ያለንበት ሁኔታ አለ። የከተማዋን ጥቅም ባስጠበቀ ሁኔታ እንዲሁም ዋናው ታርጌት ማልማትን ታሳቢ ባደረገ ሁኔታ በስሙ መሬት ተረክቦ ማቆየት ሳይሆን ሊያለማ የሚችል ትክክለኛ ጋራንቲ ይዞ ለመጣ አካል በዚህ ደረጃ ላይ የመሬት ዝግጅት ያደረግንበት ሁኔታ አለ። ተቀበለ አላህ ሚና ወሚንኩም። አላህ ወዶልን ለእኛ አፍልጦ ከቀናት መሃል ዋቤ ወንዝ በተፈጥሮ በጣም የታደለች ናት ስንል በምክንያት ነው። ወደ ጉብሬ ተሻግረህ ወደ ወልቂጤ ስታይ የተንጣለለ አረንጓዴ ለዚህ ለሎጅና ለትልልቅ ለቱሪስት መስህብ የሚሆኑ ስራዎችን ለመስራት የተመቸች በጣም በተፈጥሮ የታደለች እንደ መሆኗ መጠን እነዚህ አካባቢዎች በሙሉ ማልማት የሚችሉ ጸጋዎች ናቸውና፣ በግብርናም በትንሽ ቦታ በጣም በስፋት ማልማት የሚችሉ ባለሀብቶቻችን ማልማት የሚችሉበት እድል ሰፊ ነው ማለት ነው። ለመላ ሙስሊም ቤተሰቦቻችን እንኳን አደረሳችሁ መልካም አረፋ በዓል ማለት እፈልጋለሁ። መላው የእስልምና እምነት ተከታዮች በዓለም ላይ ያላችሁ በኢትዮጵያ ላይ ያላችሁ፣ እንዲሁም በተለየ መልኩ የወልቂጤ ከተማ ህዝቦች እንኳን ለ1446ኛው የኢድ አልአዳሃ አረፋ በዓል በሰላም አደረሳችሁ በአሉ የሰላም ስለ ሀገር መልካም ነገር የምትመካከሩበት ስለ ወልቂጤ ልማት፣ ስለ ወልቂጤ ሰላም አብዝታችሁ የምትመካከሩበት የጸጋ፣ የፍቅር፣ የመተሳሰብ፣ የብልጽግና በዓል እንዲሆንላችሁ እመኛለሁ። በወልቂጤ እያከበርን የምንገኘው ልዩ የአረፋ በዓል አረፋና ጉራጌ፣ ጉራጌና አረፋ የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው። እንደዚህ ተሰባስበን ሙስሊሙ፣ የእስልምና እምነት ተከታይ ያልሆነው ኦርቶዶክሱ፣ በጋራ አረፋን በጉራጌ ወልቂጤ እያከበርን እንገኛለን። በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። ኢድ ሙባረክ።